እሱ ብቻውን መተዳደሪያ ስለማይሆን ኬክ ቤት ከፍተው ሰጥቷት አንድ ጉርሻና አንድ ሺህ ብር የሰጠ ሁሉ በቴሌቪዥን እየቀረጹ ተረጆችን መከራ በሚያሳዩበት በዚህ ጊዜ ሰይፉ ፋንታሁን ቢደመር ከአስር ሚሊዮን ብር በላይ የሚያወጣን ስጦታ ለቀልድና በጨዋታው ዋስቶ ትልቁን ጉዳይ እንደ ቀልድ ነው ያለፈው። ሰይፉ ፋንታሁን አይናገረውም እንጂ አንዳንድ የፕሮግራም ተመልካቾች እያለ ለተቸገሩ ከሚሰጠው ጥቂት የማይባለውን ራሱ ሰይፉ ፋንታሁን ከኪሱ እያወጣ የሚያደርገው ነው።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 ደብሎ ማቅረቡም ልክ አልነበረም። የማህበራዊ ሚዲያው ቤተሰብ ምን ትኩረቱን እንደሚስበው ይታወቃል። ዩትዩብ ላይ ተመልካችን ለማግኘት ካልሆነ እነሱን ማቅረብ ቢያንስ የትናንቱን ሰይፉ በኢቢኤስ አይመጥንም። እኔ በገሌ ምንም ቢሉ ላያቸው ፈቃደኛ አይደለውም። እውነት ግን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 አይናችን እያየ የተሰራም ተአምር ነው። ኮሚቴ ተዋቅሮና የወራት ሩጫን ጠይቆ ሚዲያውን አጭሶ በትልቅ መራ ግብር የሚደረገው ስጦታ እኮ ነው። ሰይፉ ፋንታሁን እንደ ዋዛ ሰጥቶም ዞር ያለው እንዴት? እሱ በባለ ውለተኛነት ባይጮህ እኛ እናመሰግንሃለን አንለውም። ይገርማልም፣ ያሳዝናልም። ወንድማለም፣ ሰይፉ ፋንታሁን በቃላት ላመሰግን አልችልም። እግዚአብሔር ስራህን ይኸው በራስ ብቻም ሳይሆን በትዳርና በልጆችህ